ችሁ ብለናል። ሚዲያውን እንግዲህ አጥለቅልቁት በነሱ ፎቶና በነሱ አነጋገር ማለት ነው። በጣም ነው ደስ የሚለው። እንግዲህ ሩትዬ፣ ያው የመሸም ፈጣሪ ሰው ሰው ሲጥልህ ደግሞ ፈጣሪ ያነሳሃል ይባል የለ እንደዛ ነው። ስለዚህ ሩትዬም አሁን ካለችበት ወጣ ብላ አሁን ሌላ ታይም ላይ ነው የምትገኘው። ይሳቅ በዛ ላይ በጣም ምርጥ ልጅ ነው። ይሳቅ ወንድም ነው። ይሳቅ ሁሉ ነገር ነው። እና ይሳቅን ደግሞ አሁን ላይ ተወዳጅ ሆኗል። በዛ ላይ ደግሞ የይሳቅን ዩቱብ ተሰርቆበት ገና አስራ ምናምን ሀያ ሺ እንኳን አልገባም ማለት ነው። ያው እንግዲህ አንዳንድ የማዳም ቅመሞች ዩቱቡን ሰርቀውት የነሱ ሀያ ሀያ አንድ ሺ ሀያ ሁለት ሺ ገብተዋል የእሱ ግን ገና እዛ ላይ እንኳን አልደረሰም ማለት ነው። ይሳቅዬ፣ ችግር የለውም እኛ ሸር እናደርግሃለን በቲክቶካችንም በዩቱባችንም። ቲክቶክ ያላችሁ ልጆች ባካችሁ፣ አብሶ ቲክቶክ ገጽ ላይ ለምትቀመጡ ልጆች የይሳቅን ቻናል ሸር አድርጉለት፣ ፖስቱለት፣ ሰብስክራይብ እየገቡ እንዳረጉት ማለት ነው። ትክክለኛ የይሳቅን ቲክቶክ እየወሰዳችሁ ማን ነው ዩቱብ እየወሰዳችሁ ማለት ነው ቲክቶክ ላይ ፖስቱትኝ እላለሁኝ። ሩትዬ እንግዲህ በአማረ በተዋበ ድምቅምቅ ባለ መልኩ መታለች የሮትዬ መሰረት ማለት መብራቴን አልመሰለችባቸውም ለምታውቁ መሰረ መብራቴ ማለት ነው እና እሷን አልመሰለችባቸውም ሩትዬ አዋው አሜዚንግ እውነት ሩትዬ እኔ በጣም ነው ደስ ያለኝ ማለት ነው እንግዲህ ሩታዬ ና ይሳቅዬ አረ ልብሱ ራሱ ኦ ማይ ጉድነስ ትላለህ ይሄ የደቡብ ልብስ ነው ልበል ተሳሳኩኝ እንዴ የሚጠቀሙ ልብስ ነው ግን፣ በጣም ነው የሚያምረው ማለት አሰራሩ ራሱ በጣም ያምራል ማለት ነው። እንዴ ዛሬማ የወላዋን ንግስት ትጌ መነንን የመሰለች እውነቴን ካልዳነ ይሙት። ምንም አልተሳሳኩኝም። ምንም አልጨመርኩበትም። ምንም አልቀመምኩበትም። እንዴ ሩታዬ ይህንን የመሰል አያ አብርሃም ታደሰ ተበላ ተበላ ተበላ ተበላ ተወኛላል አልኩ፣ ወይ ተኳኩሎ ሜዳ አይን ወረተኛ ነው። ያመጣል እንግዳ አለች ሩት ሀብቴ አዲስ እንግዳ ይዛ ከቻሳ አለች። ላታዳ እና ተለማምጣ ተለማምጣ ነበር አብርሃም። እንዴ እኔ ያል ቆረጠቻ ቆረጠች፣ ሩትዬ ቆረጠች፣ ሴት ቆረጠች። ትላላችሁ። ላይክ፣ ሸር፣ ሰብስክራይብ። ለሁሉም ይድረስ። በሌላ ቪዲዮ እንገናኝ።